ስልክ ቁጥሬ 0933581 አርባ ሰባት ነው። በዚህ ስልክ ቁጥር ምናልባት ስልክ ቁጥራችን ጠፍቶበት ከሆነ ስልክ ቁጥሬን ስጡልኝ ባካችሁ፣ ወንድሜን አፋልጉኝ ትላለች። የዛሬ ብለ ጉዳያችን ከዚህ ቀጥሎ ያለውን መረጃውንም ስሙት። ኮፒ ሊንክ ሸር እያደረጋችሁ በእግዚአብሔር ስም እጠይቃችኋለሁ፣ ሁላችሁንም በምታምኑት ይዣችኋለሁ። ይህም ቪዲዮ እንዳታልፉት፣ ወንድሜን አፋልጉኝ። ተፈላጊ ምስጋናው ተስፋዬ መኮንን፣ ፈላጊ እህቱ ደግሞ ያልጋ ተስፋዬ መኮንን ከደሴ ይላል። የዛሬው ይዤላችሁ የመጣሁት ርዕሴ እንግዲህ ሁላችንም ይህን ቪዲዮ እያየን እንዳናልፍ ሁላችሁንም በእግዚአብሔር ስም እጠይቃችኋለሁ፣ በምታምኑት ይዣችኋለሁ። ዛሬ የመጣሁበት ርዕሴ ይሄ ነው፣ አፋልጉኝ፣ ወንድማችንን አፋልጉኝ። ልጁ አባቴን እያለ እየጠየቀኝ ነው። እኔም ደግሞ እህቶቹ ወንድሞች ሁላችንም እየፈለግነው ነው ነው ወያል አልተባልነ ወይ ሞት አልተባልነ ሞቷልም ብንባል ቢያንስ እርማችንን አውጥተን እንቀመጣለን። ግን ያለበትን የምታውቁ በእግዚአብሔር ስም ወንድሜን አፋልጉኝ ትላለች የዛሬ ባለጉዳይ እህታችን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጥሩ የወለያዋ ቻናል ተከታታዮች በሙሉ ሰላም ለእናንተ ይሆን እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው ዛሬ ላስቸግራችሁ ነው። እንደዚህ ለምኛችሁም አስቸግራችሁም አላውቅም። ዛሬ ግን ላስቸግራችሁ ወድጃለሁ ማለት ነው። ሁላችሁም ይህን ቪዲዮ ስጀምሩ ላይክ፣ ሼር እያደረጋችሁ ወንድማችንን እንፈልገው፣ ሁላችንም እናፈላልገው ማለት ነው። እንግዲህ ባለጉዳዩ ፈላጊ እህታችን ያልጋ ተስፋዬ መኮንን ከደሴ ነው ወንድሜን አፋልጉኝ ብላ ነው ወደ እኔ የመጣችው። በእርግጥ እኔ ያን ያክል ተከታይ ኑሮኝ ወይም ደግሞ ታዋቂ ቻናል ኑሮኝ አይደለም፣ የአቅሜን አግዝሻለሁ ስላልኳት ብቻ ደስተኛ ሆና ወደ እኔ መጥታለች። ምናልባት እንግዲህ ይህን ቪዲዮ ያያችሁ ሁላችሁም ሸር እያደረጋችሁ ወንድማችን ያለበትን እንድናቅ ሊረዳን ይችላልና፣ በተለይ ሳውዲ አረቢያ ላይ ያላችሁ ይሄ ወንድማችን ከአገሩ ከወጣ ከተሰደደ ሰባት ዓመት ሆኖታል። የተሰደደበት ዓመተ ምሕረት በግምት 2010 ላይ ነው። ልጁ ተወልዶ በስርዓት እንኳን ሳይጠግበው ክርስትና አስነስቶ ስደት ጀመረ። ስደት ከጀመረ እንግዲህ ድፍን ሰባት ዓመት ሆነው። ነገር ግን ከሄደ በኋላ ያ አቆራርጦ ቢገባም ሳውዲ አረቢያ ላይ በሰላም ገብቶ እየሰራ ገንዘብም እየላከ ቤተሰቦቹንም እየረዳ እየደወለ ቤተሰቡንም እየጠየቀ ነበረ። ነገር ግን ከሁለት ሺህ 12 ድረስ እየደወለ ነበር። ከ2010 እስከ 2012 ይደውልልን ነበር፣ ገንዘብም ይልክልን ነበር። ነገር ግን ከ2012 በኋላ መጨረሻ ሰዓት ላይ አሞኛል ብሎ ስልክ ደውሎ እንዳወራኝ አውቃለሁ። ከዛ በኋላ ግን የውሃ ሽታ ሆኖብኛል። ወንድሜ ታሞ ተኝቶም ከሆነ ሆስፒታልም ከሆነ እስር ቤትም ከሆነ ወይም ደግሞ ስልክ ቁጥር ጠፍቶበትም ከሆነ የምታውቁት ካላችሁ ሳውዲ አረቢያ ላይ ያላችሁ እህት ወንድሞቼ፣ ወንድሜን አፋልጉኝ። እህት ወንድሞቹን ፈልገዋለን። ከኛ የሚብስ ደግሞ ልጁ ሰባት ዓመት ሞቶታል አባት የለኝም ወይ አባት የት ነው ያለው እያለ ሲጠይቀን እየተረበሽ ነው ያለ ነው። ይህንም ባችንን ጥረጉልን ትላለች እህታችን። ከዚህ ቀጥሎ የምትለውን እንሰማለን። ድምጿን ላሰማችሁና መጨረሻ ላይም ምናልባት ስልክ ቁጥርም ጠፍቶበት ከሆነ የቤተሰብ ስልክ ቁጥርም ስጭልኝ ስላለች ይህን ቪዲዮ ሸር እያደረጋችሁ ወንድማችንን እንፈልገው። ምስጋን ተስፋ የመኮንንን ማለት ነው። ያው እንግዲህ ሀምሳ ሎሚ ለአንድ ሰው ሸክም ነው፣ ለሀምሳ ሰው ግን ጌጡ ነው። ሁላችንም ከተባበርን ሶሻል ሚዲያ አሁን ላይ የጠፋ ሰው ብዙ ሰዎች እየተገናኙ ነው። ነገር ግን ያ የሚሆነው በጣም በትልቅ ቻናል ወይም ደግሞ በታዋቂዎች ላይ እየተለቀቀ ነው። ይህንን ስታዩ ደግሞ ምናልባት እንግዲህ ያው ቻናሉ ብዙ ተከታይ የለውም፣ ግን የምናየው ይህን ቪዲዮ የምናየው በሙሉ ሸር ካደረግን ኮፒ ልክ ካደረግን ፎቶውን አውጥተን እንኳን ሼር ካደረግንለት ይህ ልጅ እንደ አጋጣሚ ወይ ቤተሰብ ጠፍቶት ስልክ ቁጥር ጠፍቶት ይሆናል። ወይም ሆስፒታል ሊሆን ይችላል፣ እስር ቤት ሊሆን ይችላል። የምታውቁት ካላችሁ ሁላችሁም ሳውዲ አረቢያ ላይ ያላችሁ በተለይ ሸር እያደረጋችሁ ለብዙ ሰው እይታ እንዲያገኝና ልጁን እንድናፈላልገው በእግዚአብሔር ስም እጠይቃለሁ ማለት ነው። የእህታችንን ድምፅ ታስገባላችሁ፣ አዳምጧት። ሰላም እህት፣ እኔ ስሜ ያልጋ ተስፋዬ መኮንን እባላለሁ። ፈላጊ ተፈላጊ ምስጋን ተስፋዬ መኮንን አገሩ መቄት ደጋ ወቄጣ ገብርኤል ይባላል። ከጠፋ ሁለት ሺህ አስራ ሁለት ጀምሮ እስካሁን አግኝተን ዋና ይሙት ይኑር አናቅም። እህቶች፣ ወንድሞቼ ወገኖቼ እንደው ተባበሩኝ፣ ባለበት ሁላ እናንተን ባላችሁበት ፎቶውንም ሆነ ስሙንም እየለቀቃችሁ አፋልጉኝ። አንድ ልጅ አለው። ልጁ ራሱ አባት የለኝም ወይ እያለ ነው። ያሳዝናል። እና እህቶቼ፣ ወንድሞቼ እህቴ ተባበርኝ። እናት ወይ እናቴ ልጅ ታናሽ ወንድሜ ነው። ተስፋዬ ሙሉ እየተስፋዬ እንፈልገዋለን። ሁሉም እህቶቹም ወንድሞቹም እንፈልገዋለን። የሚቸግረው ካለ እንረዳዋለን። እባካችሁ ፋፈልጉኝ ወንድሞች እህቶችን ተስፋዬ መኮንን ይባላል። እኔ የምፈልገው ያልጋ ተስፋ ይባላለው ስዑዲ ነው ያለው። እህቶች ወንድሞች ስዑዲ ሄዶ እየሰራ ብርም ለልጁ እየላከ ነበረ። አሁን ሁለት ሺህ አስራ ሁለት ጀምሮ ወሬው ጠፍቶብኛል። የሄደ ሁለት ሺህ አስር ነው እንደው በግምት ባላቆም ግን፣ በስሙ ምናልባች በስሙ ቀኑን ስለማላውቀው ነው የሄደበትን እና እህቶች ወንድሞቼ ተባፈሩኝ፣ በሱዑዲ አረቢያ ያላችሁ ሁላችሁም ተባበሩኝ፣ ስደተኛ ወንድሜን አፋልጉኝ። እናቶች በስደት ሀገር ያላችሁ አይጨካከንም፣ እናፋልጉኝ። የተገናኘነው ሁለት ሺህ አስራ ሁለት ወዲህ ተገናኝተን አናቅም። ታሞ እንደነበርም አይቼዋለሁኝ፣ በፎቶ ምስሉን አይቼዋለሁ። ከዛ ወዲህ ግን ይሞት ደና አናቅም። በመነጋው ወሬ እንዳውርተን እንደተገናኘን ስደውል ስደውል ስልኩን አያነሳም። ይሄው ተስፋ ቆርጠን ቁጭ ብለናል። አሁን ግን ተስፋ ያለመቁረጥ እንደዚህ አሁን በዩቱብም በምንም የምታፈላልጉ ወገኖች አፈላልጉልኝ። ምስጋና ተስፋዬ መኮንን ይባላል። ፈላጊ ያልጋ ተስፋዬ መኮንን እባላለሁ። አገሩ መቄጥ ደጋ ወቄጣ ገብርኤል ይባላል። አንድ ልጅ አለው። አፋልጉኝ እህት ወንድሞቼ፣ በሳውዲ አረቢያ በስደት ያላችሁ ሁላችሁም አፈላልጉልኝ። ይሄው እንደሰማችኋት እንግዲህ አፋልጉኝ ወንድሜን ከ2012 ጀምሮ ድምፁ ጠፍቶብኛል ነው የምትለው። በተለይ ሳውዲ አረቢያ ያላችሁት ወንድሞቼ አደራ አደራ አደራ አላለሁኝ። ይህን ቪዲዮ እያያችሁ ኮፒ ሊንክ ሸር እያደረጋችሁ ብዙ ሰው ጋር ተደራሽነት እንዲያገኝ አድርጋችሁ እስኪ የዚህ ልጅ የህፃኑ ልጅ አባት አግኝተን የልጁን ጥያቄ እንመልስለት የእህቶቹን የወንድሞቹን የቤተሰቡንም እንባብ እናብሰው። ምን ይመስላችኋል? እንግዲህ ብዙ ለስንት ዓመታት ተጠፋፍተው ቆይተው የሚገናኙ ሰዎችን ሶሻል ሚዲያ ላይ እያየ ነው የብዙ ሰዎችን። ስለዚህ እኛም ደግሞ በተስፋ እስኪ ይሄ ልጅ ወንድማችን ምናልባት አጋጣሚ እንግዲህ ካልተመቻቸለት ሆኖ ወይ የቤተሰብ ስልክ ቁጥር ጠፍቶበት ከዛሬ ነገ እያለ ስደት አይሞላም፣ ሁላችንም ይዘነዋል። ከዛሬ ነገ እያለ ምናልባት እንግዲህ እስካሁን ድረስ ቆይቶ ሊሆን ይችላል። እና ምናልባት ባለበት ሰላም ሆኖ ስራውን እየሰራም ሊሆን ይችላል እርግጠኛ ነኝ። ስልክ ቁጥር ጠፍቶበትም ሊሆን ስለሚችል ስልክ ቁጥሩን አሁን እዚህ ጋር አስገባላችኋለሁ የእህቱን የያልጋ መኮንንን ማለት ነው። እዚህ ጋር ዜሮ ዘጠኝ ሰላሳ ሶስት ሀምሳ ሰማንያ አንድ አርባ ሰባት የእህቱ የፈላጊ እህቱ ስልክ ቁጥር ነው። በጽሁፍም አስገባላችኋለሁ ታምኔል ላይ ማደርግላችኋለሁ እና እባካችሁ ወንድማችንን አፋልጉኝ እያለች ነው። ይህንን ቪዲዮ ሁላችንም ሸር በማድረግ ወንድማችንን ስደተኛ እንደኛ ስደተኛ ሰርቼ ይለወጣለሁ፣ ያልፍልኛል ብለው ብዙዎች በበረሃ ወጥተው የቀሩ አድራሻቸው ያልታወቀ መሞት መዳናቸው ያልታወቀ ብዙዎች አሉና፣ እንግዲህ ከነዛ መካከል እሱ በረሃውን አቋርጦ በሰላም ሳውዲ ምድር ላይ ገብቶ ሰርቶ ልጁንም እየረዳ ባለበት ሰዓት ነው። እንዳጋጣሚ አሞኛል ብሎ ከደወለልኝ ቀን ጀምሮ ግን ይሙት ይዳን የማውቀው ነገር የለም። ስልክም ተደውሎልኝ አያውቅም። የስልኩንም ስደውልለት አይሰራም ነው የምትለው። እንግዲህ ወንድማችን ምን እንደገጠመው፣ ምን እንዳጋጠመው አናውቅም። እውነት መቼም ልጅ ወልዶ ይቅርና ማንኛውም ሰው ቤተሰቡን ርቆ ወጥቶ ያለምንም ምክንያት አይጠፋም ወይ ስልክ ቁጥር ጠፍቶበት ወይ ታስሮ ወይ ደግሞ ታሞ ሆስፒታልም ሆኖ ሊሆን ይችላልና ሁላችሁም ሳውዲ አረቢያ ያላችሁ በሙሉ ይህንን ቪዲዮ ሸር እያደረጋችሁ የእነዚህን ቤተሰብ እንባ ብናብስ ምን ይመስላችኋል? እላለሁኝ። ሁላችንንም እግዚአብሔር አምላክ በሰላም እንደወጣን በሰላም ወደ ቤተሰቦቻችን፣ ወደ ሀገራችን ይመልሰን። ወጥቶ ከመቅረት እግዚአብሔር ይጠብቅ። ምክንያቱም አንዳንድ ጊዜ ረጅም ተስፋ ረጅም ህልም ሰንቀን እንጓዝና ግን ህልማችንን መሆን ሳይሆን የብዙዎች እህቶቻችን፣ የብዙ ወንድሞቻችን ህይወት በየበረሃው ላይ ቀርቷልና ተቀጥፏል። በየባህሩ፣ በየበረሃው፣ በየጫካው ላይ ብዙዎች በሚያሳዝን ሁኔታ ህይወታቸው አልፎ በትክክል እንኳን ያልተቀበሩ ብዙዎች ናቸው እና እንግዲህ ወጥቶ ከመቅረት እግዚአብሔር ይጠብቀን እያለን ይህን ወንድማችንን እንድናገኘው ላለው አሁንም ስልክ ቁጥሩን እደግምላችኋለሁ። 0933508147 ነው፣ የእህቱ ስልክ ነው። እንግዲህ ካገኛችሁት ስልክ ቁጥር ጠፍቶበትም ሊሆን ስለሚችል ይህን ስልክ ቁጥር ብሰጡትና ቢደውል በእኛ ስበብ ቢገኝ እንባቸውን ብናብስ እንደ እግዚአብሔር መልካም ፍቃድ መልካም ስራ ለራስ ነውና ይሄን ላለውኝ። ዛሬ እንግዲህ የዛሬው ቪዲዮ ይሄ ነው። ይህን ቪዲዮ ሁላችሁም ሼር እያደረጋችሁ ለሚመለከተው ለብዙ ሰው እንዲደርስ ታደርጉልኛላችሁ ብዬ ተስፋ አደርጋለሁ። ሁላችሁንም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ እኛንም ደግሞ ከስደት ተመልሰን በሀገራችን የምንኖርበትን መንገድ እግዚአብሔር ያመቻችልን። ሰላም ለሁላችሁ፣ ላለውኝ። ሰላም ሁኑልኝ። ወዳችኋለሁ፣ ውድ የሀገሬ ልጆች። ሰላማችሁ ይብዛልኝ። መልካሙን ሁሉ መኝላችኋለሁ። የዛሬው ቪዲዮውን በዚህ ጨርሻለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።